ቤት ውስጥ ባዶ ስትሆኑ ግን ብቻቸው ስትሆኑ ይጨንቃል። ለማንኛውም ጋይ በዛሬ ቪዲዮ አይነው። ትናንትና እንዳለቀቁላችሁ በጣም ይቅርታ። ጀስት አንድ ቪዲዮ ነበረ አስቀምጬ ነበር፣ ግን ልቀቀ አልቀቀ የሚለው ሀሳብ ትንሽ እንትን አድርጌ ና ለማስረዘም ሞከርኩኝ። ያኛው ቪዲዮ እንደነገርኳችሁ ከሆነ ወደ ቦታ ሲሄድ የነበረው ቪሎግ ነው። እሱን ከነገ ምለቅላችሁ ማለት ነው። ለማንኛውም ለዛሬ ቪዲዮ በጣም ብዙ ስራን ያለን ጠዋት ነው የገባ ነው። ትናንትናን የገባ ነው ግን ትናንትና ር ነበር። እንደምታውቁት ዛሬ በጣም ብዙ ስራ የተቀመጠብኝ እስኬጁል ያደረኳቸው ብዙ ሚቲንጎች አሉ። ከመጀመሪያ ያክል አንደኛ ጥርሴ ላይ አንደኛ መጀመሪያ የምንሄድበት ቦታ ጥርሴ ነው። ጥርሴ ብረቱ ይሄ ሽቦ ነው የሚባለው፣ ይሄን ሽቦ ተላቋልና እሱን በጣም ምግብ የበላሁበት ስለነበርና ስጋ በጣም የበላሁበት ስለነበር፣ ቲንክ ባለፈውም ዶክተር ጠንካራ ነገር አትብላ ብሎ ነበር። ግን ነገር ያው ስጋ ምን በላው እኛ ቤተሰብ እንደምታውቁት፣ እሱን እናስተካክላለን። ጥሬ እናስተካክላለሁ። ከዛ ደግሞ ሳፋሪ አለ። ሳፋሪ ሄጂ የሚሰጣቸው ፕሮፖዛል ይኖራል። የአት ሪልስቴት አለ። ስሙን የነገርኳቸው ማንም አይነግራቸውም። ይኸውላቸው። መሀል ላይ በመኪና ልንቀይር እንችላለን፣ ምክንያቱም ፉል መኪና ኤሌክትሪክ የሆነ መኪና ለአንድ ቀን ለማያስፈልግ ያሉ፣ ምክንያቱም የሆነው ኤክስፒሪየንስ እናንተ መውሰድ ስለፈለኩኝ ለራሴ ኤክስፒሪየንስ ማድረግ ስለፈለኩ ምን አይነት ምን ችግሮች ያሉት ምን አሪፍ ነገር ከዚህ መኪኖች ምን ይዩታል። እንደዚህ አይነት መኪኖች ከያዘን አይ ቲንክ አሁን ወርክ ማይሆን አልፎናል። እና ባለፈውም ጃኒ ሰርቶበታል በቮልስዋገኑ በአይዲ ሲክስ የሰራው ቪዲዮ ካላያችሁት ገብታችሁት። እሱን እንሰራለን ከተሰጠን ሶ ያ ዛሬ ብዙ ቦታ የምንሄደው ነዳጅ ሞላለን እዛ ዞራለን ማለት ነው። የተቀጣትሉ ወረቀታችን ይዘናል። ምናባቱ ይሄ ላስቲክ እኔ አባቱ እንደምወደው አልገባቸውም። እዚህ ጋር ያላችሁ ጥቁር ጥቁር ይታያቸዋል። ሰው ይሄ የሚይዘው ማለት ነው፣ ሽቦች የሚይዘው ነው ነው ብቻ እሱ እዚህ ጋር

ቅዱ እንደ ይፈጠራል አልፈልግም። ምክንያቱም እንደዛ ሲሆን የሌሎቹን ጥርስ ቦቶች ይቀይረዋል መሰለኝ። ሰው እስከምጨረስ ድረስ እዚህ ነው። ትንሽ ደቂቃ ስለሚፈጅ ትሰራ ከዘንም ተበላ ምን ታቃላችሁ? አይነት ደም ጭቃ ላይ ነው የሚቆመው። ጭቃ ላይ ስለሆነ እኮ በክት ነው የሚያደርገው።

የሳፋሪው መምጣት አይጠብቅብህም ተብያለሁ። በፋይል አግልኝ ስለተባልኩኝ የነሱ ምንድን ነው መሰላቸው የነምጠቀው ብሪፍ ለመስጠት ለእናንተ ወረቀቷል እዛ ጋር በኋላ ማሳያችኋለሁ። ላይ ዋንኛው ነገር የነሱ የታሰበው ምንድን ነው ሰርቪሳቸውን፣ ማለትም ከሚሰጡት ሰርቪስ ራውተር ሊሆን ይችላል ዋይ ፋይም ሊሆን ይችላል ደግሞ የፓኬጅ አገልግሎታቸው ሊሆን ይችላል ምክንያቱም አሁን ጃኒ በዛኛው ሁለተኛው ስልኩ ሳፋሪ ነው የሚጠቀመውና ሚሚ በሱም ሊሆን ይችላል። እሱን እያስተዋወቅን እያስተዋወቅንላቸው ኢን አ ካይንድ ኦፍ ሙሉ ቪዲዮ ሳይሆን አሁን ነው ምን ቪዲዮ እነሱ እንዳስቡ ሙሉ ቪዲዮ ካስቡ እናስበታለን። ግን ሙሉ ቪዲዮ ሳይሆን እንደ አድ ብሬክ አድርገንላቸው ልንሰራ ነው ያሰብነው ማለት ነው። ማለት አድ ብሬክ ማለት የ15 ሰከንድ ቪዲዮ ፓውዝ ሆኖ ሚሰራ ማለት ነው። እኔ ቪዲዮዎች ላይ ዋና የፈለኩት እኔ ፔመንት ሜተዳቸውን ብንጠቀመው ነው። ምክንያቱም ፔመንት ሜቶዳቸው በጣም አሪፍ ነው ይባላል። ያው ብዙ ሰው ባይጠቀመውም ያው እንደ ቴሌ ያን ያለ እንደ ቴሌ ያን ያለ ከስተመር ባይኖራቸውም ስቲል አሪፍ ነው ብዬ አስባለሁ። ምክንያቱም ማስታወቂያ የሚፈልጉ ይመስልኛል። ሶ ዳው ቢ ኢዚ ዌይ እነሱ ለማግኘት ማለት ነው። ሶ ቀጥታ ሳፋሪን አይደለም ሳፋሪ ለማግኘት ነበር የሞከርኩት፣ ግን ሳፋሪ የራሱ እንትን ምንድነው። ብዙ ጊዜ ካምፓኒዎች እንደዚህ አይነት አሰራር አላቸው፣ ብዙ በተለይ ባንኮች። ሶ ምን አይነት አሰራራላቸው? አድቨርታይዚንግ ካምፓኒዎች አሉ ማለትም ነው የነሱን ዕቃዎች አድቨርታይዝ የሚያደርጉ ለዚህ ፐርፖዛቸው ብቻ አድቨርታይዝ የሚያደርጉ ማለት ነው። ሶ የነሱ ዕቃ የነሱ ሰርቪስ ይወስዱና አድቨርታይዝ የሚያደርጉ ካምፓኒዎች አሉ እና ብዙዎቹ እነሱ ነው የሚጠቀሙት ሶ የሳፋሪም እንደዛ ነው። ስማቸውን ስላላወቅኩት ነው፣ ይህን ቪዲዮ የሚያዩት አይቀርም፣ ስላላወቅኩት ነው ስማቸውን፣ ግን ወደ በኋላ ጠልቼ እነግራቸዋለሁ። ምክንያቱም ምሳሌ አሁን የሳፋሪ የሆነ ነገር ሀሳቡም ካላችሁ እናንተ እነሱ እንድታገኟቸው፣ ሳፋሪ ቀጣ ጋር ትሉ እነዚህ የአድቨርታይዚንግ ካምፓኒዎች ጋር የምትሉት ማለት ነው። ዛሬ በጣም እኮ ዛሬ

ስልካችንን ቻርጅ ያደርግ፣ ስልካችን ቻርጅ እናደርጋለን፣ ፈጠነን ሰራን፣ ከዛ አሳያቸዋለሁ። ምሳሌ ይሄ ነው፣ ያው የብሩን ዋጋ ምናምን ወጥቼላችሁ ነው ማሳያቸው፣ ይሄ ማለት ነው። ሶ የጀመርኩት እንደዚህ ነው። ከኢንትሮዳክሽን እንጀምራለን፣ ባለፈው እንዳሳያችሁ። ከዛ ኦብጀክቲቭ ጎል እንገባለን። ከዛ ደግሞ ወደ ቫሊዩ እንገባለን። ለእነሱ የሰጠው ቫሊዩ አለ። ከዛ ጎላችን ምንድን ነው? ከነሱ ጋር ያለው ኦብጀክቲቭ ምንድን ነው? ገብቷቸዋል አይደል? እያንዳንዱ ነገር ለምሳሌ ኦዲየንስ ኦቨርቪው መስጠት አለባችሁ። ሁሌ ይሄ ግዴታቸው ነው። ምክንያቱም እነሱ ስለማያጣሩ እናንተ ግዴታ በዚህ ጋ ማሳየት አለባችሁ ማለት ነው። ይሄ ኦዲየንስ ሎኬሽኑ ምንድን ነው? ምን ያህል ሰዎች እዚህ ቦታ፣ ምን ያህል ሰዎች እዛ አሜሪካ፣ ምን ያህል ሰዎች ኢትዮጵያ ውስጥ ይኖራሉ የሚለውን ነገር ያሳያል። እያንዳንዱ አይቱ ነው የምንፈልገው አይ ቲክቶክ ብቻ ነው የምንፈልገው ወይ ደግሞ አይ ኢንስታግራም ብቻ ነው የምንፈልገው ካሉ ሌላ ፕሮፖዛል ይዘጋጅላቸዋል ማለት ነው። ይህ ጀስት ፐርፐዝ ላይ እኛ ያስብ ነው የምንልክላቸው ማለት ነው። አሁን እንወጣና ኦልሬዲ ስለተላከ ይሄኛው ወደ ሌላኛው ስልክ እያነሳልኝ አይደለም ግን ሄደን ቼክ እናረጓለን ቢሯቸው ማለት ነው። ኒስ፣ ወደዛ ሚዳ ነው ጋይዝ። ስልክ እያነሳልኝ አይደለም። የሀያ ተወሰሙን ረስቸዋለሁ ግን እያነሳልኝ አይደለም። ሶ ምንድን ነው የማደርገው? ቢሮ ሄድና ኦልሬዲ ሲው ኮምፓውንድ ነበር እንዲተዋወቅላቸው የፈለጉት ማለት ነው። እና ሰው እኛ ዝም ብለን ሄድን የሚገባውን ወረቀት አስገባለታለሁ አለው። ያው ከሌለም ያው ለእንትና ብይ እንደ ባለፈው እንዳስቀምጥኩት አስቀምጣለሁ። ከዛ ሲመለስ ቼክ ማድረግ ይችላሉ። ከጥማዋን ምሳ ሰዓት ኦልሬዲ ሆኗል። ምሳ ሰዓት ነው እሱ በፈለገ ሰዓት ቼክ የሚያደርገው ማለት ነው። ያ የዛሬ አራት አመት በፊት ነበር ሄጂ ቼክ ያደረኩት። የዛ ጊዜ መርካቱ በምሰራ ጊዜ ለምን እንደሆነ አልናገርም። በኋላ ደግሞ በጣም ትሳደባላችሁ። ግን ኮመንት ላይ በጣም ነው የምትሳደቡት። አሮ ነው ምን እንደሚያናዳችሁ፣ ግን በጣም ትናድዳላችሁ። አንዳንድ ሰዎች ግን ተናደዱ ቀጥሎበት ነው። ሄተር ከሌላችሁ ስኬታማ የሆናችሁ አይደለም የሚባል አባባል አለና ኪፕ ጎይንግ ጻፉ። ከዛ ለኔ ሁለት ሰከንድ ነው ሪቮክ ለማድረግ ቢሮ ይወላችሁ። ያ ሶ ወርደን እንሰጣችኋለን ማለት ነው። አዎ ውጪ፣ ውጪ። እሺ ቶሎ ይጨረሽ ጨርሻለው። ጋይስ የለም ስልክም እያነሳልኝ አይደለም። የቪዲዮ ግጥኛ አታዋልግ እባክህን፣ ስልክ አንሳ እባክህ። ተው ተው ተው ተው። አሁን ወደ ሰፈራችን እንሂድ እና ከፋንቱ ጋር ያልጨረሱ ነው ወረቀት አለን ትላኛለች ሄደን። ባለፈው ደላላ የሚባል አፕሊኬሽን ምን ዳሰ እያሳዩችሁ፣ አፕሊኬሽን አላሳዩችሁም። አፕሊኬሽን አላችሁ፣ ከፈልጋችሁ የምታረጉት። ግን እነሱ ጋር ሄደን መፈራረም አለብን። እሷ እንጥኗን አልያዘችም ነበረ፣ ተያያዥ አላመጣችም ነበር። ባለፈው ተያያዡን ይዛ መጣ። አስፈረን ፈልጋ ነው አገዝቤ ገብተናል። ሁሉን ነገር ጨራርስናል። ቤት የጸዳች ነው። ድምብ ዶኪመንት የሰጡኝ እንደዚህ ጨራርሱ ምናምን እንዲሰጣቸዋል እሱ ለመቀበል እና ለመፈረም ነው ይቁት። ጋይዝ ለዛሬ ያስኩት ቪዲዮ ይህንን ይመስላል። ነገ እንገናኛለን። ነገ አይ ቲንክ ሁለት ቪዲዮ መስራት የሚችል ይመስለኛል። ተስፋ አደርጋለሁ፣ ምንም ብዙም ባትማሩበትም ይሁን በተለይ የሳፋሪ ኮምን ያለውን ፕሮፖዛሎች ቲንክ ብዙ ሰዎች ተምሌት ይባሉ ቴምፕሌቱን ላክልኝ ምናምን ያለች ነበር አሁን ይሄ እንደ ባለፉት ቴምፕሌት ማምሰት አቁሚ ያለው ጀስት ወርድ ባይ ወርድ በዶክመንት በወረቀት ቀጥታ ነገር አድርጌበታለሁ። ምክንያቱም ዶክመንት ነገር ስጥ ቁ እንደዛ ስለማድረግ ማለት ነው። ሶ እንደተማራችሁበት ተስፋ አደርጋለሁ። ነ ስልኬን በሳስታችሁን ከጋገኛችሁ ስናደውልኝ ማለት ነው። ይመሻችሁ ነገ ንገን